የቹቻን መጨረሻ ዜሮ ዓመት የሥራ ልምድና ሌሎች ወጎች ከታምራት ኃይሉ ታሜ ቁም ነገር 2016 ዓመተ ምህረት የቻይናውያን ዜጎች ቁጥር በአገራችን ስንት እንደደረሰ ይታወቅ ይሆን? እውነቱን ለመናገር መንግሥት ይህን በተመለከተ እስከ ዛሬ ድረስ ያወጣው መረጃ አላጋጠመኝም ወይም አምልጦኛል። ግን ከብዛታቸው አንፃር አንዳንድ ወሳኝ የሚባሉ ማኅበራዊ ሁነቶችን መከወኛ ቦታዎች ሳያስፈልጋቸው አይቀርም። በቅርቡ በከተማችን የተከሰተው ነገር አርቀን እንድናስብ ሳያደርገን አይቀርም። ነገሩ እንዲህ ነው። በኢትዮጵያ ነዋሪ የሆኑ ሁለት ቻይናውያን በአገራቸው መንግስት እርዳታ በተሰራው የቱሉ ዲምቱ መንገድ ላይ መኪናቸውን እያሽከረከሩ ከፍጥነት በላይ ሲበሩ አደጋ ያጋጥማቸዋል። ሾፌሩ ቻይናዊ በአደጋው ምክንያት ሕይወቱ ወዲያውኑ ሲያልፍ፣ አብሮት ያለው የሥራ ባልደረባው ከባድ ጉዳት ይደርስበትና ሆስፒታል ይገባል። አደጋው በደረሰ ምሽት ላይ በስፍራው የተገኘው የአዲስ አበባ ትራፊክ ፖሊስ የሟቹን አስከሬን ወደ ምኒልክ ሆስፒታል፣ ባልደረባውን ደግሞ ወደ ጥቁር አንበሳ ሆስፒታል ይልካል። በማግስቱ ስለ አደጋው ለቻይናውያኑ የመንገድ ሥራ ድርጅት ሪፖርት ይደረጋል። የቻይናውያኑ መሥሪያ ቤት አመራሮች ከባድ ጉዳት የደረሰበትን ባልደረባቸውን ለማሳከም ወደ ሆስፒታል ሲመላለሱ፣ በምኒልክ ሆስፒታል ያለውን ሌላውን ሕይወቱ ያለፈውን ባልደረባቸውን ችላ አሉት። ከሁለት ቀናት በኋላ ግን የሟቹን ቻይናዊ ጉዳይ አንድ ነገር እንዲያደርጉ በፖሊስ ስለተነገራቸው ለቤተሰቦቹ ማሳወቃቸውና የቤተሰቦቹን ምላሽ እየተጠባበቁ እንደሆነ ተናገሩ። ቻይና የሚገኙ የሟች ቤተሰቦች የልጃቸው አስከሬን እንዲላክላቸው ቢጠይቁም በአውሮፕላን ለመላክ ወጪው ከፍተኛ በመሆኑ ድርጅቱ ለዚህ ጉዳይ አስቀድሜ የያዝኩት በጀት የለኝም ይላል። ቤተሰቦቹ ደግሞ ወደ ቻይና አስከሬኑን ለመላክ ካልተቻለ እዚያው እንደሚሆን አድርጉት ይላሉ። በዚህ ጊዜ የድርጅቱ የበላይ አመራሮች ተሰባስበው ከተማከሩ በኋላ የሟች አስከሬን እዚሁ እንዲቀበር ይወስናሉ። የድርጅቱን ኢትዮጵያዊ ጠበቃ በማስጠራትም በአዲስ አበባ እንዲቀበር ለማድረግ አስፈላጊውን ጉዳይ እንዲፈጽም መመሪያ ይሰጠዋል። በመጀመሪያ ወደ ምኒልክ ሆስፒታል በመሄድ የሟች አስከሬን ከገባበት ቀን ጀምሮ ያለውን ሁናቴ ካጣሩ በኋላ የቀብር ቦታ ለማስፈቀድ ከአንድ የድርጅቱ ቻይናዊ ጋር ወደ ቅዱስ ዮሴፍ ቤተ ክርስቲያን ያመራሉ። ጠበቃውና ቻይናዊው ዮሴፍ ቤተ ክርስቲያን እንደደረሱ ስለ ሁናቴው አስረድተው ወደ አገሩ ለመላክ ስላልተቻለ እዚሁ እንዲቀበር ለማስፈቀድ ነው የመጣነው። የቤተ ክርስቲያኒቱ ቄሰ ገበዝ ጥያቄያቸውን በጥሞና ካዳመጡ በኋላ ይቻላል አሉ። አስፈላጊውን የቀብር ሥነ-ሥርዓት ማስፈጸሚያ መክፈል እንዳለባቸው በማስታወስ ጠበቃውና ቻይንየው ለክፍያው ዝግጁ መሆናቸውን ተናገሩ። ቄሰ ገበዙ ከመሳቢያቸው ውስጥ የቀብር ማስፈጸሚያ መዝገባቸውን አውጥተው አስፈላጊ መረጃዎችን እየጠየቁ መመዝገብ ጀመሩ። የሟች ስም? ቹቻን አለ ቻይናዊ ባልደረባው። ዕድሜ 52። ሃይማኖት? ቻይናዊው ይህ ጥያቄ ግር አለው። ጠበቃው የቄሰ ገበዙን ጥያቄ ወደ እንግሊዝኛ ተርጉሞ ቢነግረውም ሊገባው አልቻለም። ቻይናዊው ሃይማኖት ምን እንደሆነ አያውቅም። ምንድን ነው ሃይማኖት ብሎ መልሶ ጠበቃውን ጠየቀው። ጠበቃው ካስረዳው በኋላ ዘና ብሎ ሃይማኖት የለው። ቄሱ ሟቹ ሃይማኖት የሌለው ሰው መሆኑን ሲረዱ ከመሳቢያው ውስጥ ያወጡትን መዝገብ አጥፈው ወደ ቦታው ከመለሱ በኋላ ይቅርታ፣ ሃይማኖት የሌለው ሰው እዚህ አይቀበርም። ጠበቃው ተደናግጦ እናስ ምንድነው መፍትሄው? ሃይማኖት የሌላቸውን ሰዎች የሚቀብረው ማዘጋጃ ቤት ነው። ስለዚህ ቶሎ ብላችሁ ወደ ማዘጋጃ ቤት ቀብር ማስፈጸሚያ ስፍራ ብታመሩ ይሻላል። ጉዞ በተለምዶ የማዘጋጃ መቃብር ወደሚባለው ወደ ባይተዋር የቀብር ማስፈጸሚያ ስፍራ ሆነ። ቀጨኔ የሚገኘው የባይታዋር መቃብር ማስፈጸሚያ ማዕከል ዋና ስራ አስኪያጅ የቻይንየውን ሞት ከተረዳ በኋላ ለቀብር ማስፈጸሚያ መንግሥት የተመነውን ዋጋ በማስታወቅ መረጃዎችን ለመመዝገብ አጀንዳውን አወጣ። የሟች ስም? ቹቻን አለ ቻይንየው ባልደረባ አሁንም ፈጠን ብሎ ዕድሜ 52 ሃይማኖት ሃይማኖት የለውም። የሟቹ የቅርብ ሰው ማን ነው? ሥራ አስኪያጁ ዐይኑን ወደ ቻይናዊው እየወረወረ ጠበቃው ተርጉሞ ለቻይናዊው ሲነግረው ቤተሰቦቹ የሚኖሩት ቻይና መሆኑንና መሞቱን ሰምተው ወደ ኢትዮጵያ መምጣት ባለመቻላቸው እዚሁ እንዲቀበር ፈቃደኛ መሆናቸውን ተናገረ። ይህን ጊዜ ሥራ አስኪያጁ ከወንበሩ ተነስቶ የቀብር ሥነ ሥርዓቱን ለመፈጸም ዝግጅት እያደረጉ ላሉት የማዕከሉ ሠራተኞች የአቁሙ ትእዛዝ አስተላለፈና ሟቹን ለመቅበር እንደማይቻል አሳወቃቸው። ምን ነው? አሉ ጠበቃውና ቻይንየው ተደናግጠው። በማዕከሉ መመሪያ መሠረት እዚህ የሚቀበሩት ባይተዋር የሆኑ ሞተው የተገኙ ሰዎች ወይም ምንም አይነት ቤተሰብ የሌላቸው ሰዎች ናቸው። አሁን እንደተናገራችሁት ግን ይሄ ሰው እዚህ አገር ባይሆንም ቻይና አገር ቤተሰብ አለው። በመሆኑም ቤተሰብ ያለውን ሰው እኛ ጋር አንቀብርም። ምክንያቱም ቤተሰቦቹ የሆነ ቀን መጥተው የልጃችንን አስከሬን ስጡን ቢሉ ቆፍሮ ለማውጣት ያስቸግረናል። ሌላ ድንጋጤ። እናስ ምንድነው መፍትሄው? አለ ጠበቃው። ዮሴፍ ቤተ ክርስቲያን ሄደው የተፈጠረውን ሁናቴ በማብራራት ስራ አስኪያጁ የጠበቃውን ማብራሪያ ካዳመጠ በኋላ አዝናለው የመንግሥትን መመሪያ ልጥስ አልችልም ካለው በኋላ እንደ መፍትሄ ብሎ ግን አንድ ነገር ጠቆመው። ወደ ቀበና ቤልኤር ሆቴል አካባቢ የህንድ ኤምባሲ አለ። ህንዳውያን ሲያርፉ በእሳት የሚያቃጥሉበት ቦታ አላቸው። ፈቃደኛ ከሆናችሁ ወደዚያ መሄድ ትችላላችሁ የተባለው አማራጭ ለቻይናዊውና ለድርጅቱ የመንገድ ሥራ የበላይ ኃላፊዎች እንዲነገር ተደረገ። አለቆች ሦስተኛውን አማራጭ ለመቀበል አላመነቱም። ሕይወቱ ካለፈ ሦስት ቀናት ያስቆጠረውን የሥራ ባልደረባቸውን ወደ ትውልድ አገሩ ለመላክ ባይችሉ እንኳ እዚሁ አንድ ማረፊያ እንዲኖረው ለመወሰን አልዘገዩም። ጉዞ ወደ ቀበና ህንድ ኤምባሲ ተደረገና እንደ ተለመደው የመጡበትን ምክንያት አስረዱ። የኤምባሲው አታሼ ጥያቄውን ካዳመጠ በኋላ የበላይ ኃላፊዎቹን ለማነጋገር እንዲችል ጥቂት ደቂቃዎች እንዲታገሱት ጠየቃቸው። ከደቂቃዎች በኋላ አታሼው ለቻይናዊውና ለጠበቃው መልካም ዜና ያለውን ይዞ ተመለሰ። አስከሬኑን ለማቃጠል የሚያስፈልገው ቁሳቁስ ወጪ 12000 ብር ነው። ያንን ክፍያ አሁን መክፈል ከቻሉ ከሰዓት በኋላ አስከሬኑን ይዘው ሊመጡ እንደሚችሉ አበሰራቸው። ክፍያውን የድርጅቱ የሂሳብ ሰራተኞች መጥተው እንደፈጸሙ አስከሬኑን ለማውጣት ጠበቃው፣ ቻይናዊውና የህንድ ኤምባሲ የቀብር ስነ ሥርዓት አስፈጻሚ ወደ ምኒልክ ሆስፒታል አመሩ። ከዚህ በኋላ ቆሜ መመልከት የምችልበት አቅም የለኝም የሚለው የድርጅቱ ጠበቃ አስከሬኑ ተጭኖ ከሆስፒታሉ ቅጥር ግቢ ሲወጣ እኔም ወደ ቤት የተመለስኩ፣ አለ እያማተበ። ክብራትና ክብራን ይህ ታሪክ የፈጠራ ታሪክ ሊመስል ይችላል። በሌላ ሀገር የተፈጸመና ለአገራችን አንባቢያን በሚሆን መልኩ የቀረበም ሊመስል ይችላል። ነገር ግን ታሪኩ በቁም ነገር መጽሔት የመጋቢት ወር 2007 ዓ.ም የታተመና በአዲስ አበባ የተፈጸመ እውነተኛ ታሪክ ሲሆን የመረጃው ምንጭ የድርጅቱ ኢትዮጵያዊ ጠበቃ ነው። የቹቻን መጨረሻ፣ ዜሮ ዓመት የሥራ ልምድና ሌሎች ወጎች ከታምራት ኃይሉ ታሜ ቁም ነገር 2016 ዓመተ ምህረት ይህ ቁም ነገር ሚዲያ ነው።